ደረጃ ከአይን ጥብቃት እና በጣም ነው ያማረባት። ከዛ ልክ ልትወጣ ስትል ምናምን ምን አደርጋለሁ መሰላችሁ? እስማታለሁ ቀን እንደዚህ መሳም ምናምን ግንባሯን። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ ውሳኔ ሰላም አሌይኩም ወረህመቱላህ ወበረከቱ። ጋይስ እንዴት ናችሁ? ሰላም ናችሁ? ወኝ ያለን አልሐምዱሊላ፣ ሁሉ ሰላም ሁሉ ፒስ። ዛሬ በአዲስ ቪዲዮ ከች ብያለሁ፣ ብቻዬን ነው መጣሁ። ዛሬ ብዙም አላስረዝምባችሁም፣ ፕራንክ ቪዲዮ ይዤላችሁ መጥቻለሁ። ፕራንኩ ምን መሰላችሁ? ሲመጀመሪያ ቪዲዮ ላይክ አድርጉ ላይክ ላይክ ላይክ በላይክ ዛሬ አስደመሙኝ። ፕራንክ አድርጌያት አላቅም። ዜዷን አስብዬ ነው ማውራው እንደሰማይ ማለት ነው። ፕራንክ አድርጌያት አላቅም። አሁን ልትወጣ ነው ለባብሳለኝ ምናምን ሽክ ብላልኝ ልትወጣ ነው። ያኔ በጣም አምሮባታል። እጃ ከእኔ ጥብቃት እና በጣም ነው ያማራባት። ከዛ ልክ ልትወጣ ስትል ምናምን ምን አደርጋለሁ መሰላችሁ እስማታለሁ፣ ቀን እዚህ መሳ ምናምን ግንባሯን፣ ጉንጫ ምናምን ብቻ ያለውና ያልሆነ ነገር አሳያታለሁ ማለት ነው። እዚህ ግን ቁጭ በይ ብዬ ማለት ነው። ከዛ ልትሄድ ተዘጋጃጅታለች ምናምን በጣም አምሮብሻል፣ እንዴት ነው ምናምን መሄዳች ምናምን እንደዚህ ምናምን ብዬ ምን እንደምትል አሳያችኋለሁ ማለት ነው። አሁን ነው በቃ እሷ እህቶቿ ጋር ልትሄድ ስለሆነ ውጭ እኔ እዚህ ከሚደብረኝ ለምን አንድ ፕራንክ ሰርቻት ጉዳ አላረጋትም ብዬ በቃ አሁን አሁን የመጣልኝ አይዲያው ማለት ነው። ወላሂ እና ጎረቤት አለይ ጓደኛዋ እሷ ጋ ናት። አሁን ሊወጡ ነው አብረው ነው የሚሄዱት። እህቷ ናት ሌላ ዘመዳቸው ጋር ሊሄዱ ነው። እና እኔ አሁን ትመጣልይ ካሜራ ደብቄ ምናምን ብቃት አለሁኝ። ከዛ አታቅም ምንም ነገር አታቅም። በቃ እንደዚህ ምናምን ስማ ምጣትለሁ ስማት አለሁ ምናምን። ያለውን የምታሳየውን ነገር ታያላችሁ፣ ምን እንደምትል ማለት ነው ግን ሆነ ያልሆነ ነገር ከተናገር ቪዲዮናለ ወይም ቆርጠዋለሁ። ግን ታይቷለች እስከመጨረሻው፣ መጨረሻው ምን አይነት ሪያክሽን እንደምታሳይ ምን ትለኝ ይሆን ማለት ነው። ዝም ብዬ እስማታለሁ ምናምን አቅፋታለሁ። ግን ይቅርታ፣ በጣም ይቅርታ። ያኔ እንደዚህ ብልግና ምናምን ነው እንዳትሉ እሺ። ማለት ያው እናንተ አላደለ ዝምብዬ ነው ለፕራንክ ነው እንጂ እንደዚህ አይነት ነገር ጥሩ እንዳላደለ አውቃለሁ። ሆነ የራሱ ማለት ነው ግን በቃ አይዲያው መጣልኝ ለምን አልሰራውም ብዬ አሰብኩት። በሌላ ነገር እንዳታዩት፣ ካያችሁትም ይቅርታ። ያለውን ነገር አሳያችኋለሁ። አሁን አላብዛባችሁ፣ ማይኩ ምናምን ደብቃለሁኝ፣ ካልተመቸኝም ላስቀምጠው እችላለሁኝ። ይሄን ቲሸርት ነው ያለበት ት እንደማደርገው ራሱ እንጃ፣ ወይም በዚህ በትራስ ውስጥ ምናምን አደረገዋለሁኝ እና የምተሳየውን ሪያክሽን አሳያችኋለሁ። እዚህ ዛሬ ጉድባት ትሰራው ላይላዚም እንግዲህ ያኔ ስሜቴን ትረዳኛለች ወይስ አትረዳኝም የሚለውን ለማየት ነው። አብራችን ቆዩ፣ እወዳቸዋለሁ። ሰብ እንዳላበዛባችሁ፣ በዛባችሁ፣ በቃ ካሜራ ምናምን ደባብ ትቆያለች። እሷ እስከምትመጣ እንደዚሁ ቁጭ ብዬ አልጠብቅም። ደባብቄ ምናምን በቃ ማይኬንም ቦታ ላሲዝ ምናምን። ከዛ በኋላ ልክ ልመጣ አካባቢ ስታርት እለዋለሁኝ ቪዲዮውንም ከዛ የሚፈጠረው እንታ ያላችሁ ማለት ነው። እስከዛ አብራችሁን ይቆዩ ቤተሰብ ያው ማይ ነው።

በሚባለው ያኔ ማስማመጥ የሚባለው ገና ልታገባት የጀነጀን ካለ እያበሰልከ ነው የሚባለው ነው። ግን እንትን ካገባ በኋላ ደግሞ የሚወራው ሙ ሌላ እንትን ሳይሆን ነው

እኔ ምን እናርጋለን ደግሞ፣ ትናንት አሸን አናደሽኝ ነበር፣ ትናንት በዛ ቪዲዮ ማለት ነው። ከዛ በቃ ሄድ ያመጣልኝ እና ለምን እንደዚህ አላረጋትም። ግን ባለፈው የሆነ ሰዓት አረግ ላርግሽ ብዬ ነበር ብርግና ምናምን መጨረሻ ያለሻን ነገር አለ